አሊያ ዛሬ በጣም ከባድ ቀን እያሳለፈች ነው። ልን ጃንም ቀላል አልሆነም። አሊያ ቀስ በቀስ የሷ የቀድሞ ባል ቦራን የእጀመል ልጅ እንደሆነ ደርሳበታለች። ኦር ከጃን ጋር እለ ተጋብቶ ተጋብቶ በመጨረሻ እውነቱን ሊያወጣ ችሏል። አሁን ጃን ኦርን እያፈላለገው ነው። አሊያ ደግሞ ለመጀመሪያ ጊዜ ይህን ስትሰማና ከወይዘሮ ሰዳከት ስታረጋግጠው ነገሩን ልታብል ነበር። የደረሰችው ልጅን ይዤ ካልጠፎኝ ብላ አስቸግራም ነበረ። ጃን በስንት ታምር ደርሶባት በመጨረሻም ቤት ይዟት ሲመጣ ደሞ ሌላ እሳት ተቀጣጥሎ ተይዞ ነበር የጠብቃት ወይዘሮ ሰዳከት በዚህ በጣም ደስተኛ ናት። አሊያ ብዙ ከማልቀሰው የተነሳ ፊቷ ቅልት ብሏል። ወደ ውስጥ እየገባው ከዛ ፊት ለፊት ያየቻትን ሴት ለማመን ለራሷ እየከበደ ነበረ። በአንድ በኩል ሰዳከት ደግሞ አሊያ ምነው ዝማልሽ ተናገሪ እንጂ እያለች ታፋ ጠጣታለች። ጃን ደግሞ እማየች ሴት ማናት ሲል ነበረ። ጃን እቺ ሴት የሚስት እናት ናት ብላ ነገረችው። አሊያ ለጃን የነገረችው ቤተሰቦቿ በልጅነቷ እንደሞቶባት ነበረ። ከዛ ሱ እውነቱን ለማረጋገጥ ዞር ብሎ አያት። አሊያ አሊያ፣ የነገር ውሸት ነው አይደለ እማዬ፣ ውሸት መሆን አለበት፣ ውሸት ነው ይላል። ነገር ግን አሁንም ቢሆን የተባለችው ሴት እንዲሁም ሰዳከት የአልያን መልስ ሲጠብቁ ነበረ። ነገር ግን አሊያ ባልተጠበቀ መንገድ አፏ እንደተዘጋ ቀረ። አሁንም ቢሆን ሴትዮዋ ዝም ብላ አልያን ትመለከታታለች። ከዛ አሊያ አዞራት፣ ትንሽ ተንገዳገደች። ከዛ ለትወርቅ ስደርስ እጃ እንደገፋ አርጓት፣ አሊያ አሊያ እያላን ነበር። ቆይ ደናኔ ደናኔ ትሏለች። ምን ተፈጠረ? ምን ተፈጠረ? በይ እስኪ ተናገሪ። እውነቱ ስለወጣ አንገዳገደሽ ወይስ ለማስመሰል እየሞከርሽ ነው? በይ ተናገሪ እስኪ ትላን ነበረ። አሊያ ዝም ብላ ሰዳከት ተመለከተን ታያታለች። ባለፈው በጣም ብዙ ስታወሪ እኮ ነበረ እኛ ቤት ውስጥ እንዳንቺ እኮ ሚያወራ የለም። ምን ነው? ዝም አለች ታዲያ። ምላስሽን ዋጥሸው ምንድነው? አሊያ ተናገሪ እንጂ። እየሰማሽ ነው ወይዘሮ አሊያ። አሊያ እየሰማሽ ነው አይደል? አትፍዘዢ። የምትናገሪው ነገር ካለ ተናገሪ፣ ትላታለች። አሊያ እያለቀሰች ጭንቅላቷን ጭንቅላቷ ትነቀንቃለች። አሊያ እች ሴት ማናት? ማናት? አላቃትን በይኝ። ማናት እች ሴት እያለ ጃን ይጠይቃል። አሊያ ጭንቅላቷን እየነቀነቀች ነው። ከዛም ሰዳክት፣ እች ሴት እያለች ያለችው የአሊያ እውነተኛ እናት እንደሆነች ነው ብላ ተናገረች። ማየ ቆንዴ፣ ቆንዴ፣ እኔ አንቺ መች ጠየኩኝ። አሊያ እውነት ነው በይ እስኪ ተናገር፣ የሆን ነገር በይ ይላታል። አሊያ መልስ አጣች። ፍዝዝ ብላ ቀረች። በአንድ በኩል ከያ እህቴ፣ የሆን ነገር በይ እንጂ እንዴ። እች ሴት ድማ እያዋሸች መሆን አለበት ይላታል። ናሬም ብ አሊያ ይሁን ነገር ተናገሪ ትላታለች። ከዛ አሊያ ውጪ ከዚህ አለች እንዲህ ስትላት ፊት ለፊቷ የቆመችውን ሴት ከዛ በኋላ እሷን ብትሆን ጸሩ በጥሩ ሁኔታን የተቀበልሽኝ ትላታለች። አሊያ ከዛውን ውጪ ከዚህ እያልኩኝ ነው ቤቱን ለቀሽ ውጪ ትላታለች። ደስ እንዳለሽ የኔ ልጅ፣ ደስ እንዳለሽ እወጣለሁ። ነገር ግን መጀመሪያ እቺን ጅል ሴት እንዴት እንዳሞኘሻትና እንዴት የባልሽ እናት እንደሆነች ብቻ ንገርኝ። እውነት ለደንቅሽ ፈልጋል ኔ ልጅ። ጎበዝ የምትቀባጠሪ ምንድነው ምትዪው? ምን አይነት ስነስርት የሌለሽ እፍረተ ቢስ ባለጌነሽ! እስኪ ምንድነው የምታወሪው ብላ ምክንያት ወደ እሷ እየቀረበች ነው ሰዳከት ልትጣላ እማዬ ተረጋጉ ሲል ነበረ ጃን በአንድ በኩል ነገር ግን ሰዳከት ከሴትዮዋ ጋር ልትጣላ ነው ቦታሽን ወቂ በቃሽ ቦታሽን ወቂ ከዚያ ሶጧት ከዚያ ሶጧት እያለች ሰዳከት ትጨዋለች እማ እየቆያ እንዴ ቆያ እንዴ ይላል ጃን መጫው አቁሚ ስለጫውሽ ምንም የምታመጨው ነገር የለም እሺ ምንም አታመጭ ስትላ ነበር ከዛ ላይ ውጪ ከዚህ ብላ እየጉትትቻ ነበር ከዛ ሷን ብቶ ልቀቀኝ እንዳንነኪ አንድ ደቂቃ ቆያ እንዴ ትላለች ከዛ ጃን እመቤት ልትወጥ ልትወጪ ይችላል ሸባክሽ አንድ ጊዜ ሲላ ነበር አአ አንተ ደግሞ የእሷ ባል መሆን አለብህ በማለት ተናገረች ከዛ ባል አዋው ነኝ ነኝ ምን ይሁን ነው የምትየው ብሎ ጠየቃት። ከዛ እሷ ፍክርዬ እባላለሁ ፍክርዬ ብለህ ብጠራኝ ችግር የለም ፊቆን ብለህ አቆላምጠኝ ደስ ይለኛል። እኔ እናንተ ከዚህ በኋላ አዲስ ሰዎች አይደለን፣ ፊቆ ብለህ ጥራኝ አለችው። ውጭ አንቺ ከዚህ እያልኩሽ እኮ ነው ትላለች አሊያ ጂያን። ደግሞ በቃ በቃ ከዚህ በላይ የምንምናወራው ነገር የለም ነ ነህ በቃ መውጣት አለብህ እያላን ነው። ከዛ ሰዳከት ይውለ እች ሴት ልክ እንደ እናቷ ናት፣ ዝም ብሎ አንድ ፍሬ ከዛፍ ላይ አይወድቅም፣ አንድ አይነት ናቸው ብላ ስትቆጣ ነበር። ሰዳከት እናትና ልጅ አንድ ላይ በአንድ በኩል መክሰስ ጀመረች። ከዛ በኋላ ሊደባደቡ ደረሱ፣ እነ አሊያ ይገላግላሉ። ከዛ ፍክርዬን ይዘዋት ወጡ። ወደ ውጭ ይዘዋት እየ ወጡ በአንድ በኩል ጃን ከእናቱ ጋር እየተጣላ ነው። እማዬ ረፍት አርጊ፣ ረፍት አርጊ፣ ምን የሚፈጠር ነገር የለም ቆያ እንዴ ብሏት ወጣ። በሌላ በኩል አሊያ እንዲሁም እናቷ ከወጡ በኋላ ምን ደፋር ፈጣጣ ብትሆኝ ነው እዚህ ረስ የመጣሽው? እንዴት መተሽ ፊት ለፊት ቆምሽ? አለቻት። ምን ችግር አለው? ምን ማለት ነው? ይኸውልሽ፣ ስደውልሽ ስልክሽ አይሰራም። ታዲያ ምን ማድረግ ነበረብኝ? ተጨነኩኝ። በእርግጠኝነት የሆነ ነገር ተፈጥሯል ብዬ ነው የመጣሁት በማለት ተናገረች። የሆነ ነገርም አለ፣ የሆነ ነገር አለ። ይኸውልሽ፣ አንቺ ጥቅምሽን ብቻ ፈልገሽ ነው የምትመጪው። ግን እዚህ እንዳለው በምን አወቅሽ? አለቻት። ለኔ ከባድ አይደለም፣ አጣራሁኝ። በቃ ይኸውልሽ፣ አንረገል ድንገርሽ። አለያ እንደምታስቢው ኑሮ እንደድሮ ቀላል አይደለምሽ። በአሁኑ በጣም ከብደዋል። እንደገና እድሜም እየሄደ ነው። እንደገና እድሜም ሲሄድ በሳል ትሆኛለሽ። ብዙ ነገር አለ፣ አለቻት። አለያ፣ ትንሽ እንኳን ሰብአዊነት ይሰማሽ ትንሽ እንኳን ሰውኝ እንደ እናቱኝ እኔ ግን እናቴ አይደለሽም እኔ አንቺ ልጅ አይደለሁም ረፊ ወለድሽኝ ማለት እናቴንሽ ማለት አይደለም የኔ እናት ካሎሪ እናት ገባሽ አይደለ ሁልጊዜ እናቴ ካሎሪ እንደሆነች ትቀጥላለች ይህም በደም ጭንቅላት ሽስክተችው አለቻት ዝም ብላ ፍቅርዬ አሊያን ሰታያን ነበረ ከዛ በአንድ በኩል አሊያ ለምን እንደመጣች ያጠራጠራት ጀመረ ቆይ አንቺ ግን ለምን እዚህ ሩቅ መንደር መጣሽ ለምን የባለሽን ወንድማ ገባሽ ለምን ለምን ቀረሽ እዚህ የአንቺ ኑሮ ህይወት ካናዳ እንዲ ያለው ለምን ቀረሽ እዚህ ብላስጤጋት ጃን ድንገት እየወጣ በር ላይ ቆሞ ሲያዳምጥ ነበረ የሚወሩትን ነገር ይሰማል። ከዛ እናቷ ለምን እዚህ ቀረሽ ብላ ስጠይቃት አሊያ ዝምታዋ ቀጠለ። ምንድን ነው ያስፈራሩሻል እንዴ አስፈራርተውሽ ነው አስገድደውሽ ነው ብላ ጠይቀቻት። ምን አገባሽ? ያገባሻል። ከአንቺ አይበልጥም፣ ከአንቺ ግፍ አይበልጥም ስትላን ነበረ። ከዛ ድንገት ጃን እየቀረባቸው ነበረ። ጥፊ። ከዚህ በቃ ላይሽ አልፈልግም፣ ከዚህ በኋላ አጠገቢ እንድደርሽ አልፈልግም። አንቺ እዚህ ለምን እንደመጣሽ አውቃለሁ። ገንዘብ ያለበት ቦታ ገደልም ቢሆን ትገቢያለሽ ያለሽ። የአልቦሮችን ስም እና ዝና ሰምተሽ መሆን አለበት የመጣሽው፣ ምናልባት ሀብታቸውን ተስፋ አድርገሽ አረል አለቻት። አዎ አዎ ግልንገርሽ፣ የድሮ ፍቅርዬ እየሄዳለች አሁን፣ አዲሷን ፍቅርዬ እየተዋወቅያት ስትላን ነበር። ድንገት ጃን መጣ ሲጣራ ነው እንደመጣ እማዬ ብሎ ሲጣራ፣ ድንገት ፍክርዬ ዞር ብላ የልጅ ልጇን አየችው። በአንድ በኩል አሊያ ብትሆን ዴኒዝ እያለች ወደ ልጇ ቀረበች። ከዛ በኋላ ፍክርዬ ብትሆን እንዴ ዴኒዝ ብላለት ቀርቦ ስተለ እንዳትጠጊ እንዳትጠጊ ይዘው ቆሚ አለቻት። ከዛ አሊያ ልጇን እያባበለች ጃን ወደ ፍክርዬ የቀረበ ነበረ። ከዛ በኋላ አሊያ ልጇን ይዛ ወደ ውስጥ እንድገባ እየነገራን ነው። ጃን ወደ እሷ ከቀረበ በኋላ በቃውም መሄድ አለብሽ አላት። በጣም ብዙ ኪሎ ሜትር አቋርጭን የመጣት በቀላሉማ አልሄድም እያለችው ነበረ። ጥሩሽ እያለ ከድርና ሙዛፈርን ጠራቸው። የላችሁ እሷ ሆቴል ትቆያለች በማለት ተናገረ። እሺማ ቤት ነይ ንሂድ ይላታል። እሷ ደግሞ በስሜ ጥራኝ እያለችው ፍክርዬ ብሎ እንዲጠራት ትጠብቃለች። እሱም እንደምንም ብሎ እየታዘዘ ነው ለጂያን ሲል ከዛ ወደ ሆቴል ይዘዋት ሊሄዱ ናቸው። ታውቃለህ እዚህ ቤት በወላንተ በጣም ብዙ ብር ወጪ ምናምን ነገር አታውጣም፣ ግን አሁን ሆቴል ምናምን ሲዝ ብዙ ወጪ ነው የሚሆንብህ። እዩ ለእኔ የማይረባ ምናምን ሆቴል ሄደህ እንድትወሽቀኝ አልፈለግም፣ ደህና ሆቴል ነው የምፈልገው አለችው። ውሰዷት ውሰዷት እያለ ነበር ጂያን፣ እሷን ይዘዋት ሄዳለሁ በአንድ በኩል አሊያ ወደ ልጇ መኝታ ክፍል ገብታ አቅፋው ተረት ተረት እያነበበችለት ነው። እያነበበችለት በማለም ባ እየተናነቃን ነበር። እማዬ ለምንድን ያዘንሽው የምታነቢልኝ ታሪክ ግን ይህን ያልኮ የሚያሳዝን አደለም አላት። አዎ አዎ ልጄ፣ ዛሬ ትንሽ ከባድ ቀን ነበረ፣ ሀሳቤ ተበታትኗል። ዛሬ በጣም መጥፎ ሁኔታ ተፈጥሮ ነበረ። ቅድም ለሆነ ነገር ይቅርታ ጠይቃለሁ አለችው። እማዬ ችግር የለም እያላን ነበረ። ከዛ እያቀፈችው ነው። አንተ ልጄ ስለሆንክ እድለኛ ነኝ ብላ እያቀፈችው፣ ድንገጃ መጣ በር ላይ ቆሞ እያያቸው ነበረ። ከዛ አሊያ ደካክሟታል። ችግር የለም እኔ አነብለታለሁ አላት። እሺ ብላው ሄደች። ከዛ ጂያን ቀጥታ ወደ ህፃኑ ቀረብ ብሎ እያቀፈው እንቅልፍ እንዲተኛ እያደረገው ነበረ። አሊያ ወደ መታጠቢያ ክፍል መጣች። መስቶቱን እያየች ዝም ብላ ታለቅሳለች። ዛሬ በጣም የተረበሸችው ጂያን ደግሞ ህፃኑን ካስተኛ በኋላ እየወጣ ወደነ ናሬ እንዲሁም ካያ እየቀረበ ነበረ። ወንድሜ ምን ተፈጠረ? ምንድነው ነገሩ? እውነት ነው በማለት እየጠየቁን ነበረ። ከዛም በኋላ የት ሄደች ፍክርዬ? ብለው ጠየቁት። ሆቴል እንደሆነች ሲነግራቸው፣ ሆቴል ያችን ክብረ ቤት ሴትዮ ሆቴል ወሰድካት እንዴ? ለምን ወደ መጣች በታት ተመለስ። አሁኑኑ ተሳፈርና አውሮፕላን ቶሎ ወደ መጣችበት መለስ እያለች ሰዳክ ስትቆጣ እማዬ ተረጋጊ እባክሽ ተረጋጊ ላታል። አንተ እኮ የአልቦራ መሪ እኮ ነው። ምን ሆነ ነው አንተ የቤተሰቡ መሪ እኮ ነው። ምን እያልክ ነው ያለው እች ሴት መታ ህይወታችንን ስበጠብጦ ዝም ልትል ነው እንዴ? ስለ እሷ እና ይህ ጀመል ቢያውቁ ምን ሊሉ ነው እያለች የክብሯ ጉዳይ አስጨንቋት ጠየቀችው። እማዬ በቃ ጀምሪው እያላ ነው። አይ እች ልጅማ አሊያማ ገና ብዙ ገደል ውስጥ ታስገባለች፣ በጣም ብዙ ጣጣ ውስጥ ትገባለች ይለ ለእሷ ብላ ከዛ ዶክተር ጋር ተጣላ የማይመስል ነገር እኮ ነው አለችው። እማዬ ያ የማይረባ ሚስቴ ያጠገብ እንዲደርስ አልፈቅድለትም ነበረ። በዚህ ማለ በዚያ ሚስቴ መራቅ ነበረ የነበረበት አላት ሰዳከት፣ በጣም እየተበሳጨች ነው እማዬ። ሂጂ በቃ ረፍት አድርጊ፣ ረፍት አድርጊ እያላን ነበረ። ሰዳከት ወደ ውስጥ ገባች። ከዛ ካ እኔ እምልህ እንዴት ነች ሴት ግን የአሊያ እናት እምትሆን ነው ብሎ ካ የጠየቀ ናሬ ደግሞ ጃን ሂድ፣ በቃ ወደ ውስጥ ግባ ይግባ አሊያ ደድ ደና አላለችም አብራት መሆን አለበት አለችው። ከዛ ጃን ወደ ውስጥ ገባ። ቤቱ ጭር ብለዋል። ከዛ ወደ ውስጥ እያመራ መታጠቢያ ክፍል እንደሆነች ገባ። ከዛ ወደ በሩ እየቀረበ አሊያ፣ አሊያ ደናንሽ የሆነ ነገር ቤባክሽ እያላን ነበረ። ከዛ እሷ እያለቀሰች ብቻዬን ተወኝ አለችው። ከዛ ራቅ ብሎ ቆሞ እየጠበቀ አልነበረ። እሷ ለደቂቆች ስታለቀስ ነበረ። አልቀስ በመጨረሻ እየወጣች ነው። ባጠገቡ እያለፈች የሆን ነገር ሊላ ነበረ፣ ምንም ነገር አልፈልግም ብላ ትታ ወደ ውስጥ ገባች። በሩን ዘግታ አልጋው ላይ ተቀመጠች። ቁጭ ብላውንም ቢሆን እያለቀሰች ነው። በጣም በርዷታል፣ እየተንቀጠቀጠች ነው። ጃን ምንም ደስ አላለውም። እሷን መተው አልፈልግም፣ ስለዚህ በሩን ከፍቶ መጣ። እንደመጣ አሊያ አለ ድናነሽ እያለ ነበረ። ከዛ እሷ በርዶኛል እያለች ያለችው ምን ምን ምን ይላታል? በርዶኛል እያለች ትንቀጠቀጣለች እኮ ነያ ነያ እያለ አልጋውን እያነጠፈ ጋዳ ምድር እያረጋ ነበር። ከዛ የምትለብሰውን ነገር እየደራረበላን ነው። ከዛ በኋላ አልጋው ላይ ተቀምጦ ዝም ብሎ ያያታል። በሌላ በኩል ዘሪንም ብትሆን በተመሳሳይ መንገድ የደሚር አልጋ ላይ መተኛት የማይሆን ነገር ሆኖባታል። ስለዚህ ልክ እንደ አሊያ ሁሉ ወንበር ላይ ተቀምጣ ነው የምታድረው። በተመሳሳይ አጋጣሚ ካያም ቢሆን ስለሷ ነው የሚያስበው። ካያ ከቀናቶች በፊት ደሚርን ደስ እንዳይለው ሊያናደው ፈልጎ ከዚህ ቀደም ከዘሪን ጋር የተሳሰረውን ቀለበት ወርውሮት ሄዶ ነበረ። ካያ ይህም በማድረጉ ዘሪን በጣም ልቧ ቢሰበርም፣ ነገር ግን ደሚር ትንሽ ከፍቶት ነበረ። ካያ እንዳሰበው አልተጎዳለትም። ነገር ግን ካያ እውነተኛውን ቀለበት ሳይሆን የወረወረው ሌላ ፌክ ነበረ እውነተኛን ቀለበት በእጁ ይዞ በእሷ ናፍቆት እንደዚህ እየተብሰለሰለን ያለው። ጃን ለአሊያ የሚጠጣ ነገር እየሰጣት ነው። ትኩስ ነገር ሰጥቷት አጠገቧ ተቀምጦ ጃን፣ በጣም ይቅርበለኝ፣ ይቅርበለኝ። እኔ ማለት አንተን ለመደበቅ ፈልጌ አይደለም፣ በቃ ግን መናገር አልቻልኩም። ይቅርበለኝ፣ ባክ አንተን በጣም በቃ ዋሸሁክ። ይህን ነገር መናገር ነበረብኝ፣ ግን ብናገር ምናልባት እንደ አዲስ የሆነ ነገር ቀሰቅሳለሁ፣ ከውስጤ የሆነ ነገር ይወጣል ብዬ በጣም ፈርቼ ነበረ። እንደገና ምሬት ውስጥ መግባት አልፈለግኩም፣ መማረሩን አልፈለኩም ነበረ፣ አለችው። ዝም ብሎ ያዳምጣታል። ድንገት ኮን መጣች ድንገት መጣች በህይወቴ ስፈራ የነበረው ነገር በቃ እሷን ድጋሚ ማየት ነበረ በጣም የሚያስፈራኝ ነገር በዚህ ሁኔታ ውስጥ ሆኜ አንድ ቀን እንኳን ፊቴ እንዳትቆም ነበር ሳሰብ የነበረው ግን መጣች ከየት እንደመጣች ማን ያውቃል በማለት ጠይቃለች ከዛ ጃ ምንድን ታውቂያለሽ እኔ በትክክል እሷን አላውቃት ነገር ግን አንቺ ያለሽበት ሁኔታ ሳይ በጣም ያናደደችኝ አዎ አናዳኛለች አሊያ የምር እኔ አንቺ እንደዚህ ስትሆኝ ችሽ አላውቅም በእርግጠኝነት እንደዚህ እንድትሆን ካረገችሽ በቃ የሚገርም ነገር ነው ማለት ነው ግን እችኛውን አሊያ አልወድድኳትም በቃ እኔ የማውቃት አሊያ በጣም ጠንካራና ብርቱ ሴት ናት እንዴት ነው ቆይ ማለት እንዴት እናት በዚህ ሁኔታ ልጇ ላይ ህመም እንደዚህ ትለቃለች ብሎ የጠየቃት፣ ስቅስቅ ብላ እያለቀሰች ነበረ። ከዛ የፈለገ ብትናድድባት እንደኔ ልትናድድባት አትችልም። ያረገችውን ነገር ብነግርህ ለማመን ነው የሚከብድ ትለዋለች። ዝም ብሎ ያዳምጣታል። ያው በጣም ልጅ ነበርኩኝ። እሷ የምትሰራው የምሽት ስራ ነበረ። ሁል ጊዜ ከፈለገች ውጭ ታድራለች። ከፈለገች በየቀኑ አዳዲስ ወንዶችን ይዛ ትመጣለች። እና ያው የምትሰራበት ቦታ ዘፋኝ ነበረች። ከዛ እኔ በቃ ሁል ጊዜ እመጣለው፣ ክፍል ውስጥ ገብቼ በሩን ቆልፋለው። በየቀኑ አዳዲስ ወንዶችን ይዛ ትመጣለች አንድ ቀንም እንኳን በስተቷ ተጸጽታ ይቅርታ ጠይቃኝም አታውቅም። ራሷንም ለማረም ሞክራ አታውቅም። በቃ ብቻ አንድ ጊዜ ግን ከበደኝ። ምክንያቱም እድሜ በጣም እየሄደ ነበረ። እድሜ እየሄደ ሲመጣ እያደግኩ ስመጣ እነዛ በቀን በቀን የምታመጣቸው ወንዶች በእኔ እየተሳቡ መጡ። በጣም ፈራሁኝ። እንደውም በቃ አንድ ቀን እዛ ቤት በሰላም እንደማላድር ስሜት ተሰማኝ። በፍጹም እዛ ቤት መሆን እንደማልችል ገባኝ። ስለዚህ ከቤት ወጣው። ከቤት ወጣውኝና በቀጥታ ወደ ጓደኝ ወደ ጃንሱ ጋር ሄድኩኝ። ወደ ጓደኛ ቤት ሄድኩኝ ስትለው፣ ጃንሱ ማለት ያቺ አሜሪካ ያለች ጓደኛች ነች። ቃላት አዎ እሷ እሷ ከዛ ወደ ጃንሱ ቤት ሄጄ እናቴ ግን አሁንም ቢሆን ስራዋን አላቆመችም ነበረ አሁንም ቢሆን ስራን እየሰራች ነበረ በቃ አላቋረጠችም ከዛ ጃንሱ ትምህርት ቤታችን ውስጥ ካለች የእንግሊዝ አስተማሪ ጋር አስተዋወቀችኝ ከዛም በኋላ እሷ ልጅ እንደሌላት ነገረችኝ እንደ ልጅ አረጌ ልንከባከብሽ ላሳደግሽ አለችኝ እኔም በጣም ደስ አለኝ ደስ አለኝ ከዛ በቃ ወደ ካናዳ ልትወስደኝ እንደሆነ ነገረችኝ እኔም በጣም ደስ አለኝ ሀሳቡን ተቀበልኩኝ ከዛ የሚያሳፍረው ነገር እኮ እዚህ ጋር ነው መጣችና እሷ ገንዘብ ፈልጋሉ አለቻት ሶስት መቶ ሺ ዩሮ ጠየቀቻት ከዛ ካሎሪ ምንም ሀብት የላትም ምንም ገንዘብ የላት እቤት ብቻ ነበራት። እኔን ማጣት ስለማትፈልግ በቃ ያላትን ነገር በሙሉ ሸጠች፣ ቤቷን ሸጠች፣ ሁሉ ያላትን ነገር ሸጣ ሄዳ ገንዘቡን ሰጠቻት። የዛ ለት የወለደች እናቴ ሸጠችኝ ማለት አደለ? ሸጠችኝ፣ የሚገርም ነው። ከዛ እኔን ካሎሪን ካናዳ ይዛኝ ሄደች። በዚህ ሁኔታ ከእናቴ ጋር ተለያየን እያለችው ነበረ። ዝም ብሎ ገርሞት ያዳምጣታል። ከዛም በኋላ ያው ካሎሪን እኔን እንደ እናት ሆና ያሳደገችኝ ትክክለኛ ህይወት የሰጠችኝ እሷ ናት። ከዛ በኋላ የሆነ ሳለ ዴኒዝ እንደተወለደ ስትሰማ ደወለችልኝ ፍቅሬ። ከዛም በኋላ እኔ በቃ ፎቶ አንድ ጊዜ ናት ከዛም በኋላ ልታገኘኝ መልሳ ሞክራ አታውቅም መደወልም አቆመች እንዳደው ይልኝ ብያን ነበረ እያለች ነገረችው እንዲህ ስትለው እያለቀሰች ነበረ ከዛም በኋላ ጃን ሁልሽ አሊያ ማለት ያለፍሽበት ሁኔታ ይገባኛል ነገር ግን ምንም ውስጥ ብትሆኝ እኔ ከጎንሽ ነኝ እያላን ነው ከዛ በኋላ እስካሁን ወይዘሮ ሰዳከ ስለኔ ብታቅ አሁን እውነተኛውን ነገር ብትሰማ ስለ እናቴ ማንነት ብታቅ ምንድን ነው የምትለው እያለች ጠይቀዋለች በአንድ በኩል የአሊያ እናት የአልጋ ያዘችበት ክፍል ውስጥ ሆና የአሊያን የቦራን የባሏ እንዲሁም የልጇን ፎቶ ይዛ በጣም ወደ ልቧ ጠጋች እያሰበች ነበረ። ከዛ በኋላ ጃኔው ልሽ እኔ ከየፈለገ ቤት ብትመጪ እኔ ማቀው አንቺን ነው። አሊያ እውነቱን ልንገርሽ፣ እንደ ምን አንቺ የምትመስኝ ልክ ባለ እሳታሙን እርግብ ነው የምትመስኝ። ምንም ቢሆን ምንም ምንም የፈለገ ነገር ቢፈጠር እንደገና ከአመድ መነሳት ምን እንደሆነ ታውቂበታለሽ። በቃ ትክክለኛ ማንነትሽን እኔ በደም ተረድቻለሁ። ይህን የአንገት ብል የሰጠሁሽ የዛ ዕለት ልደትሽ ብቻ ስለነበር አይደለም፣ ለአንቺ ያለኝ አመለካከትና ለአንቺ ያለኝ ክብር ስለሆነ ነው አላት። ዞር ብላ አየችው። ከዛበጣም ከዛ በጣም እያለቀሰች ነበረ። በቃ ተልቅሻ ተልቅሽ፣ እሱን ደግሞ አንጭው ብሎ እየጠጣች የነበረውን ነገር ስለጨርሰ ተቀበላት በይ ተኝ ተኝ በቃ ብሏት ወደ ውስጥ እንድትገባ እያደረገ ነበረ። በደንብ ካለባበሳት በኋላ ዞር ሌል ነው ጃን አለችው፣ ብሎ ዞር እያለ ይመለከታታል። የቱ ሰርካት ግን የት ሄደች ብላ ጠይቀችው። ሆቴል ናት ያለችው ብሎ ነገራት። መሄድ አለባት መሄድ አለባት እያለችው ወደ እንቅልፏ እየሄደች ነው። በጠዋት ደሚር ቁጭ ብሎ ቀለበቱን ይመለከታል። ባለፉ ካ እየወረወረው ዝም ብሎ እያገላበጠ ይመለከቷል። በጎን በኩል በፊት ለፊት በኩል በጀርባ በኩል እያደረገ የሚፈልገው ስም ነው። ላዩ ላይ ስም ከተጻፈ እያየ ነው። አንድም ስም የለም። እረ ይሄ ነገር ወርቅ ነው ሲጀመር እያለ በደንብ መመልከት ጀመረ። የሆነ ትልቅዬ ቢላ አንስቶ በቢላው በደንብ አድርገው ቀለበቱን ወርቅነቱን ቼክ ለማድረግ እየሞከረ ድንገት ዘሪ መጣች። ደሚር አለችው። ደንግጦ ቀለበቱን እያስቀመጠው አቤት አቤት ምን ነው፣ በሰላም ነው አላት። ልሄድ ነው ልወጣ ነው አለችው። የት ይላታል። ወደ ትምህርት ምን እያ ከተቀመጠበት ተነሳ። ቃል ገብተልኝ ነበረ ትምህርቴን እንደምጨርስ አለችው። ደሚር ግን ብቻዋን ከወጣች ከያን ታገኘዋለች ብሎ ስጋ ስላለበት ስለሚፈራ እሺ እሺ፣ በቃ ስብሰባ አለብኝ አብረን እንሄዳለን አድርሰሽ አላት። እምቢ አለችው አይሆንም እያላት አብሯት እየወጣ ነበረ። ጃን እንዲሁም አሊያ በጠዋት እየተገናኙ ናቸው። ከመንግታ ክፍሉ እየወጣ እንደምናደርሽ ይላታል። ደና ደርክ ትሏለች። ደና ነሻ እያላን ነበር። ደና ኔ ደና ኔ ትላለች። ከዛ እኔ ምለ ኡር እንዴት አረክ ካገኘው እንዲ አለችው። አላገኘው ተማላ እየፈልግ ነው ነው አላት። ጃን ካገኘው ግን ምንም እንዳታረግ አለችው። ችግር የለም ብሏት እየወጣ ነበረ። ከዛ ወደ ኡር ደወለ። ተደብቀዋል የጃን ሰዎች እየፈለጉት ነው። ከዛውን ጃን ስድስት ሲደውልለት ስልኩን ሲያይ በጣም ስለፈራ ስልኩን ማንሳት አሁንም ቢሆን ቸግሮታል ራቅ ብሎ እየተቀመጠ ነበረ። ከዛ ጃን እነ ሙዛፈርን እየጠራ በደንብ እንዲያጣሩ እየጠየቃቸው ነበረ። ደሚር ከደቂቃዎች በኋላ ዘሪን የምትማርበት ትምህርት ቤት አደረሳት። አብረው ከመኪና እየወረዱ በሩን ከፍቶ እያወረዳት፣ ድንገት ሻይን ደሞ መኪና ውስጥ ነበረ በርቀት አያት። ዘሪን ደሚርን ትታው ወደምትማርበት እየቀረበች፣ ድንገት ሻይን መጣ። ሻይን መጥቶ ዘሪንን ሲያገኛት እንዴ ወንድሜ ትለዋለች። ከዛ ነ ሂድ ብሏት እጇን እያያዘ ነበር እንዴ እንዴ ምን ተፈጠረ ሻሆ እንዴ ምን እያረክን ያለው ምን ተፈጠረ እያለ ደሚር ይከተለዋል ደም ቆይ ቆይ አንዴ ቆይ አንዴ ሻይን ትለዋለች ዚ ዘሪን ነው የምትሆነ በአንድ በኩል ሻይን ደግሞ ደሚር አጠገቡ እየቀረበ ሲጠጋ ምንድነው የምትሆነ ልቀገኝ እያለው ነበረ ደሚር ከዛ ሻሆ ተረጋጋ ምን እያረክን ያለው ተረጋጋ ሲለው ሻይን ተናዶ ሽጉጡን እያወጣ ነበረ አጠፋችኋለሁ ይላል በአንድ በኩል የደሚድ ሰዎች ሽጉጥ ያወጣሉ ቆይ አስገቡ አስገቡ ሽጉጣችሁን እሱ እኮ ዘመር ነው ዘመር ነው ሲላቸው ነበረ ሻይን ምን እያረክን ያለው እህትህ እኮ ሚስቴ ናት ተረጋጋ እንጂ ሲለው ነበረ ከዛ ሻይን እንሂድ እንሂድ ዘሪን ማየ ትፈልግሻለች እንሂድ ሲላል ነበረ ጥሩ ሂዱ ሺ በኋላ ማታ መጥቼው ስዳት አለው። ሂዱ ችግር የለም ይላቸዋል። ከዛ ሻሂን ዘሬንን ይዟት ወደ ቤት እየመጣ ነበረ። በሌላ በኩል አሊያ ከልጇ ጋር ጠዋት ቁርስ እየበላች ነው። ከዛም በኋላ ጂያን ምግቡን ስለጨርሰ ከፓኪ ዜጋ ሊጫወት እየሄደ ነበረ። አሊያ ቁጭ ብላ ታስባለች። በአንድ በኩል አሊያ ከተቀመጠችበት ትነሳና ወደ ደረጃው ጋር እየጠጋች ነበር። ከዛ ናሬ መጣች። አሊያ እንዴነሽ ግን አለቻት። አሊያ ደህና እንደሆነች እየነገረቻት ነው። ምን ታደረጊያለሽ እንግዲህ አንዳንድ ጊዜ እኮ ቤተሰብ መርጠን አንወለድ አለቻት ናሬ። ከዛ አሊያ ታውቂያለሽ ግን ወይዘሮ ሰዳከት ጋር አነግባባም። አውቃለሁ። ነገር ግን ወይዘሮ ሰዳከት ለናንተ ብላ ትሞተላችኋለች በጣም ነው የምትወዳችሁ። እኔን ይድል ዕድል አላገኘውም እያለቻት አሊያ ትንሽ በእናቷ አሁንም ቢሆን እንዳዘነች እየነገረች ነበረ። ከዛም በድንገት የመጣችው ሰዳከት ናት። እሺ አሊያ እንዴት ነው እባክሽ? አሁንማ ትክክለኛ ማንነትሽ ተጋልጧል፣ ጭምብልሽ ወልቋል። አሁን ከእኛ ጋር መከራከር የለም። አሁን ምራትሽን ማወራጨትም አይቻልም። ከእኛ ጋር ጫማ መለካከቱን ላቆመሻል አለ ስነ ስርዓትሽን ያሻል ተረጋጋሽ አለ ትላታለች። አሊያ ስሜቷን እየተቆጣጠረች ዝም ብላ ታያታለች። ቆይ እኔ የምለው እንደው የሴተኛ አዳሪ ልጅ እንደሆንሽ ሰው ቢያቅ ግን ምን ይላል አለቻት። እንዲህ ስትላት አሊያ በጣም ነበር ያዘነችው። አሊያ ለመናገር ሁሉ ከበዳት። እናትሽ ሸጠች ይሻላል ስትላት ነበረም ሊሆነ ሰው ሸጣሻለች፣ ይህንስ ማን ያውቃል አለቻት። አሊያ አሁንም ክቡ ብላለች። አድርጌሽ አታውቂም። እናትሽ አስገድዳሽ ለገንዘብ ብለሽ እስኪ ተናገሪ። አሁን አይደለም እልሽ፣ ግን ተናገሪ። አንቺ በጣም ብዙ የደበቅሽው ነገር አለ ስትላት፣ ልቧ ነበር የተሰበረው። ልቧ ትርክክን ያለው በአንድ በኩል። ጀመጣማ የምር የምታወሪ ምንድን ነው የምትዩ ብሎ በአንድ በኩል እናቱን ሊያናግር ወደ ውስጥ ገባ። አሊያ በጣም እያለቀሰች ነው። ናሬ በአንድ በኩል እሷን አቅፋ ተባብላታለች። እባክሽማ ሳይ አንቺን ለማናደድ ብላ ነው ሆን ብላ አይደለም በቃ ለማናደድ ብቻ ስለፈለገች ነው እባክሽ በእሱ አትሸነፊ እያለች ታቅፋታለች ጃን ከእናቱ ጋር ሊያወራ ወደ ውስጥ እየገባ ነው ያለው እማዬ ምንድነው ምንድነው የምታስብ አንቺ ምንድነው ነገሩ ምንም አልገባኝም እማዬ በጣም አሳፍርሽኛል እንደዚህ ነገር ከአንቺ አልጠብቅም ነበር አላት እባክህ አፍራህል ገና በጣም ብዙ ታፍራለህ በእኔ ሰው ማፈር ያለበት በሚስት ነው ማፈር ስማ ሰው ስለ እሷ ካወቀ ምን ይላል መልስልኝ እስኪ መልስልኝ በጣም በኔ ነው በሚስቱን ያፈርከው፣ ስማ እስካሁን ድረስ ማታቀውን ነገር ሰማ እኔ ምን ላርግ አለችው። ማዬ ልጅቷን እያየሻታ እንደ ሷ ምን የምታቀው ነገር አለ ምን የምታቀው ነገር አለ? እንዴት እንደዚህ ነገር ታያለሽ? ይሄ እኮ ከባድ እኮ ነው፣ ኃጢአት እኮ ነው። እንዴት እንደዚህ ይባላል? እንዴት እንደዚህ ይደረጋል? እባክሽ እንደዚህ ያቱኝ። ይሄውልሽ እንደዚህ ማድረግሽን ምቀጥ ከሆነ አልያንና ጂያን ከዚህ እንዲሄዱ አረጋቸዋለሁ፣ ያረጋቸዋለሁ። ከዛ ሁለተኛ እታገኛቸውም፣ ከዛ ይነፍቁሻል ማለት ነው። ቢነፍቁሽም እንኳን አላመጣልሽም። ማዬ እንዲህ ማድረግ የምቀጥ ከሆነ በፍጹም ትዕግስት አይኖረኝም አላት። ላካቸው ላካቸው፣ ችግር የለም ከዛም በኋላ የቦራን ገዳዮች ትረዳቸዋለ በኋላ የጀመል ትክክለኛ ነገሩን ያውቃል። ከዛም በኋላ የቤተሰቡ አጠቃላይ የቀጠናው መሪ ሆናል፣ የአልቦራ መሪ ሆናል ሻሂን። ከዛም በኋላ በመጨረሻም የጀመል ሻሂንን ከአሊያ ጋር ያጋባታል ብላ ስትናገር፣ ጂያን ተናደደ። ጂያን ተበሳሽቶ ወደ ግድግዳው ይጠጋና ግድግዳውን በእጁ ባይል እየመታው እማዬ በቃሽ በቃሽ እያለ ባይል ሲደበድቦ ነበረ፣ እጁ እስኪደማ ድረስ ግድግዳውን እንደዚህ ባይል እየነረተው ከዛ። በአንድ በኩል ሰዳከት በጣም ድንግጣ ጂያን በቃ በቃ በቃ በቃ እሺ ሺ ሺ በቃ ትቻለሁ ትቻለሁ በቃ ሽቅርታ እያለች ስታስቆመው ነበረ ከዛ ማዬ ደግመሽ እንደዚህ እንዳትናገሪ ብሏት ወጣ። ከዛ ሷ እያለቀሰች ነበረ። በአንድ በኩል አሊያ ትንሽ ተረብሻለች፣ ከደረጃው እየሮጠች እየወረደች በአንድ በኩል ናሬ ትከተላታለች። አሊያ ቆያንዴ ቆያንዴ እያለቻት ጃን፣ በአንድ በኩል የት ሄደች የት ሄደች ይላታል ናሬን ናሬ። ከዛ ወንድሜ እጅ ምን ሆነ ነው ምን ሆነ ነው ትሏለች። አሊያ የታለች የታለች አሊያ ብሎ ይጠይቃታል። አሊያ እዛ ያቺትና አሁን ገና ነው የወረደችው በማለት ስትናገረው እየሮጠ እየወረደ አሊያ ቆያንዴ ቆያንዴ እያላን ነበረ። ከዛ ሷ እጅ ምን ሆነ ነው እጅ ምን ሆነ ነው ትሏለች። ምንም ችግር የለም ምንም ችግር የለም ይኸውልሽ፣ ግን ተጠንቀቂ ይላታል። እየደማ እኮ ነው ጃን፣ እየደማ ነው ነው ጅል የለ እያለችው፣ ይህልሽ አለ ምንም ብታረጊ ምንም አንቺ ልክነሽ፣ እሺ። በዚህ ሰዓት አንቺን የሚናገርሽ የለም። አንቺ ግን እንደዚህ ሆነሽ በእናትሽ ምክንያት እንደዚህ ሆነሽ፣ ይኸውልሽ አሁን ከቤት እንድትወጪ አልፈቅድልሽም፣ እባክሽ እያለ ነበር ጃን። ቢያንስ እጅ ላይ የሆነ ነገር ላርግል፣ እባክ ብላ እየለመነችው ነው። ከዛ አብረን እንውጣ ተባብለው መኪና ውስጥ እየገቡ ናቸው። ክቡራን ተመልካቾች፣ ዘውድ ድራማ የተከታተላችሁትን ይመስላል። ሁር ተመልካቾች፣ ቅጠል ቲቪ የዩቲዩብ ቻናል ዘውድ የሚሰኘው ተከታታይ የቱርክ ድራማ በዚሁ መልክ በዚሁ አቀራረብ ወደ እናንተ ዘውተር ይዞ ይመጣል። ዘውድ ድራማ ከተጀመረ እነው በርካታ ክፍሎች ተቆጠሩ። እስከ ድራማው ፍጻሜ እስከ መጨረሻዎቹ ክፍል ድረስ አብራችሁ እንድትቆዩ በትህትና የምጠይቅ ይሆናል። ሁሉ ጊዜ በኮሜንታችሁ በላይካችሁ የምታበረታቱኝ ውድ ክቡራን ተመልካቾች ከልቤ አመሰግናለሁ። በቀጣይ ተከታይ ክፍሎች እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።